ብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እን ወየ ዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል የመከላከያ ካምፖች በተቋቋሙበትና የመንግስት ሰራዊት በተቆጣጠራቸው ከተሞች ዙሪያም የሚፈጸመው አሰቃቂ ጥቃት ይላል ቢቢሲ ያወጣውና መነጋገሪያ ሆኖ የዋለው ዘገባ። ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው አመላክቷል። ከዚህ ጋር የተያዘ ሪፖርት አዘጋጅተናል። አሜሪካ የብልጽግናው መንግስት ህጻናትና ታዳጊዎችን ጨምሮ ለግዳጅ ውትድርና እየመለመለ ነው ስትል ገለጸች። ጄኔራሉ በበኩላቸው እኛ እየተዘጋጀን ያለነው ጦርነትን ለማስቀረት ነው ሲሉ ተናግሯል። ይህንንም ይዘናል። በሀገሪቱ የተለያዩ አካባቢዎች የሚደረጉ ተቃውሞዎች እንደቀጠሉ ናቸው። አቶ ልደቱ አያሌው አዲስ አበባን ጨምሮ በብልጽግናው መንግስት ላይ ህዝባዊ እምቢተኝነትን ለማስነሳት እየተዘጋጀ ነው ብሏል። የኦፌኮ መረራ ጉዲና ደግሞ የሰላሙ የተቃውሞ ድምፆች ተስፋ ቆርጠው ፖለቲካው ጫካ ገብቷል ሲሉ ተናግሯል። ታደምጡታላችሁም። የፋኖ ኃይሎች በጉዞ ላይ በነበሩ የመንግስት አካላት ላይ ጥቃት ማድረሳቸው ተሰማም። ባህር ዳር ላይ ለስብሰባ የተቀመጠው ብልጽግና ደግሞ ፋኖ ለሁለት ዓመታት የተቆጣጠረውን ወረዳ መከላከያ መልሶ ተቆጣጠረ የሚል መግለጫ አሰራጅቷል። እንመለከተዋለን። ፓርቲው ምርጫ ቦርድ አሳልፎታል ያለውን ውሳኔ የተቃወመም የብልጽግናው ተቋም እናት ፓርቲን ከቅንጅቱ እንዲሰረዙ ውሳኔ ማሳለፉም ታውቋል፣ ሌላኛው መረጃችን ነው የሩሲያ ጦር ዩክሬን ላይ በከፈተው ጥቃት 26 ሰዎች ተገደሉ። በትንሹ 73 ሰዎች ቆስለውበታል የተባለው ይኸው ጥቃት የደረሰው በሀገሪቱ ምዕራባዊ ክፍል አንዲት ከተማ ላይ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። አሜሪካ የብልጽግናው መንግስት ህጻናትንና ታዳጊዎችን ጭምር ለግዳጅ ውትድርና እየመለመለ ነው ስትል ገለጸች። ጀኔራሉ ደግሞ እኛ እየተዘጋጀን ያለነው ጦርነትን ለማስቀረት ነው በማለት ተናግሯል። የግዳጅ አፈሳና ወታደራዊ ምልመላም ብልጽግና እያከናወነ ከመቀጠሉ ጋር በተያያዘም የራሱ መንግስታዊ ተቋም የሰብአዊ መብቶች ኮሚሽን ሳይቀር የአእምሮ ህሙማንንና የአስራ አንድ ዓመት ህፃንን ጭምር መመልመሉን ገልጾ እንደነበር የሚታወስ ነው። ይህ ደግሞ በተቋማት ብቻ ሳይሆን በታፈሱ ታዳጊዎች ቤተሰቦች ጭምር ከወራት በፊት እንዲህ ይነገር የነበረ ጉዳይ ነው። ታናሹ ወንድሜ ማለት ነው። ወላሂ አዎ፣ ያገቱትም የወሰዱትም የህግ ኃይሎች ናቸው። አሁን እናቴ በዛ ምክንያት ዛሬ አራተኛ ቀን ነው። አሁን አዋሽ አዋሽን ታውቂያታለሽ? ከአዳማ ወደዚያ ያለችዋል። ወደዛ ወስደውታል፣ እና ምን እንደምናደርግ ግራ ገብቶናል። ገና የአስራ ሶስት አመት ልጅ እኮ ነው። የስምንተኛ ክፍል ተማሪ ነው። በዛ ላይ ፈተና ደርሶበታል። ቀጥቅጠው ማዘር ልካው፣ ቡና እንዲገዛላት ልካው፣ ያንን እቃ ገዝቶ ሲመለስ ቅጥቅጥ አድርገው ሰባብረው መለሱት። በዛ ወሰዱት። ከሰሞኑ የዶናልድ ትራምፕ አስተዳደር የሰዎችን ዝውውር በተመለከተ በወጣው አመታዊ ሪፖርት ውስጥም ይህንን የግዳጅ ወታደራዊ አፈሳን የተመለከተውን ጉዳይ አካቶታል። የብልጽግናው አገዛዝ ህጻናትና ታዳጊዎችን በግዳጅ ለውትድርና እየመለመለ ነው በማለት እንዲህ ያሉ ሪፖርቶች በተለያዩ ዓለም አቀፍ ተቋማት በኩልም ሲወጡ የቆዩ ናቸው። ነገር ግን ዘጠና ሁለት በመቶ የሀገሪቱ ተማሪዎችን ከከፍተኛ የትምህርት ተቋማት መከልከልና መጣልን እንደጀብድ አንድም ዩኒቨርሲቲ ከዚህ በኋላ አንገነባም የሚለውን እንደ ተሞክሯት ወጣቶችና ታዳጊዎችን በርስ በርስ ጦርነት እየማገዱ አስር ቢሊዮን ዶላር አውጥተን እንዋጋለን የሚለውን እንደ ጀግንነት የሚያቀርቡ መሪዎች ያሏት ኢትዮጵያም ለትውልዱ ያቀረቡለት አማራጭም ወታደር አሊያም በተቃራኒው የሚቆም ታጣቂ ሆኖ ቀጥሏል። የአሜሪካ መንግስት በሰሞንኛ ሪፖርቱም የኢትዮጵያ መንግስት ህጻናትን በግዳጅ ይዞ ለውትድርና አገልግሎት የመመልመል ድርጊቶችን እንዲያቆምና በመንግስት መዋቅርና በታጣቂ ቡድኖች ውስጥ በውትድርናና ጸጥታ ስራ ተሰማርተው የሚገኙ ህጻናትን በአስቸኳይ እንዲለቀቁ አሳስቧል። የብልጽግናው መንግስት ባለስልጣናቱን ጨምሮም በሰዎች ዝውውርና ህጻናትን ለውትድርና አገልግሎት በማሰማራት በሚሳተፉ አካላት ላይ ምርመራ በማድረግ ከባድ የስር ቅጣትን የሚጨምር ጥብቅ እርምጃ እንዲወስድ ሲልም ሪፖርቱ ላይ አመላክቷል። የብልጽግናው መንግስት የሰዎችን ዝውውር በመቅታት ረገድ እስካሁን ዝቅተኛውን ደረጃ ማሟላት አልቻለምም ብሏል። መንግስት የግዳጅ ጉልበት ብዝበዛንና ህጻናትን ለወሲብ ማዘዋወርን ጨምሮ የሀገር ውስጥ የሰዎች ዝውውር ወንጀልን በበቂ ሁኔታ መከላከል እንዳልቻለም ከ ከአሜሪካ መንግስት በኩል የወጣው ሪፖርት ያሳያል። ከአሜሪካ በኩል የሚወጣው እንዲህ ያለው ሪፖርት ህጻናትና ታዳጊዎች ወታደር ሆኖ በግዳጅ እየተመለመሉ ነው የሚል ሲሆን የብልጽግናው መንግስትን ለማገልገል እየፈቀዱ ጀነራሎች ደግሞ ሰራዊቱን እያሰለጠን ነው የምንገኘው ከጠላታችን በላይ ሆነን ለመገኘት ነው የሚል ማብራሪያን እያቀረቡ ቀጥለዋል። ከሰሞኑ ካደረጉት አንድ ንግግር ጋር በተያያዘ መነጋገሪያ ሆኖ የሰነበቱት የማዕከላዊ ዛዛጁ ሌትናንት ጀነራል ዘውዱ በላይ አንድ የወታደሮች ምርቃት ላይ ተገኝ እኛ የምንዘጋጀው የምንዘጋጀውና የምንሰለጥነው ጦርነትን ለማስቀረት ነው። ሁለተኛው ደግሞ በጠላት ላይ የበላይነትን በመውሰድ ድል ለማስመዝገብ ነው ሲሉ ዛሬ ተሰምተዋል። አሁን ጦርነትን ለማስቀረት ነው የምንዘጋጀው የሚሉት እኒህ ወታደራዊ አዛዥ ከቀናት በፊት ግን ለትልቁ ጦርነት እየተዘጋጀን ነው፣ ትግራይ ረፉ ወዘተ ሲሉ ከጅማ መናገራቸውን መዘገባችን የሚዘነጋ አይሆንም። በሀገሪቱ የተለያዩ አካባቢዎች የሚደረገው ተቃውሞ አሁንም እንደቀጠለ ነው። አቶ ልደቱ አያሌው አዲስ አበባን ጨምሮ በብልጽግናው መንግስት ላይ ህዝባዊ እንቢተኝነትን ለማስነሳት እየተዘጋጀ ነው ብለዋል። የኦፌኮ መረራ ጉዲና በበኩላቸው የሰላማዊ የተቃውሞ ድምጾች ተስፋ ቆርጠው ፖለቲካው ጫካ ገብተዋል ሲሉ ተናግሯል። አምና በጤና ባለሙያዎች ጀማሪነት አገዛዙን መቃወም እንደሚቻል የታየበት ተሞክሮ አሁን በተለያዩ የህብረተሰብ ክፍሎች በኩል መተግበርም ጀምሯል። ከሙያ ጥያቄ ባሻገር የብልጽግናዎች ማመንት እየተጠቀሱ እየወርዱ ዘንድ እየተጠየቀም ይገኛል። ከሰሞኑ በኦሮሚያ ክልል በበርካታ ዩኒቨርሲቲዎች የነበረው ተቃውሞ ቀጥሎ በትግራይ እንደ አክሱም ዛሬ ደግሞ በአማራ ክልል እንደ ደብረ ታቦር ባሉ ዩኒቨርሲቲዎችም ተከናውኗል። የብልጽግናው መንግስት ያሰማራው የፌደራል ፖሊስም ይሁን የኮማንዶ ኃይሉ ማስቆም ካልቻላቸው እነዚህ ተቃውሞዎች ባሻገር የመንግስት ሰራተኞች እና ሌሎችም በተለይም ከደሞዝ ጋር በተያዘ በአደባባይ የሚያሰሙት ተቃውሟቸውንም ቀጥሏል። በደቡብ ምዕራብ ኢትዮጵያ፣ ሲዳማ ምዕራብ ኢትዮጵያ ክልሎች የተለያዩ አካባቢዎች ተቃውሞ እየተደረገባቸው ያሉ ሆነዋል። በአማራና ኦሮሚያ ክልል ተቃውሞ የአፈሙዝ ከሆነ ዓመታት አልፏል። የትግራይ ነባራዊ ሁነት የሚታወቅ ሲሆን እንደ ሶማሌ ባሉ ክልሎችም ኦብነግ አዲስ ጸረ ብልጽግና ፍኖተ ካርታ ማዘጋጀቱን ትናንት ማስተዋወቁ የሚታወስ ነው። በከተሞች የሚጠየቀው የገቢ ብዛት፣ የግብር ማስከፈያ ሰበቦችና የኑሮ ውድነቱ ቋፍ ላይ ያቆመው የህብረተሰብ ክፍልም ከፍተኛ ነው። ከሰሞኑ እየተደረጉ የሚገኙት ተቃውሞዎች በእኛ የተጀመሩ አይደሉም የሚሉት ፖለቲከኛው ልደቱ አያሌው እንዲህ ያሉ ተቃውሞዎች ከሙያ ጋር ብቻ ተያይዘው ለጊዜው ከሚቀርብ የጥገና ለውጥ ባሻገር መደረግ አለባቸው ይላሉም እሳቸውና ሌሎችም አካላት የሚመሩት ሰፊ ህዝባዊ እምቢተኝነት አዲስ አበባን ጨምሮ በተለያዩ ከተሞች ለመቀስቀስ ዝግጅታቸውን እያጠናቀቁ ስለመሆኑ በማከል አሁን ህዝቡ በብሶቱ ነው፣ ይሄን እንቅስቃሴ እያደረገ ያለ። አያድርግ ልንል አንችልም። መብቱም ነው፣ ማድረግም አለበት። ይሄ ጉዳይ ተጠናክሮ መቀጠል አለበት። እኛ የምንፈልገው ህዝባዊ እምቢተኝነት ግን ገና ነው፣ አልተጀመረም። በዚህ መጠን አለበት አገዛዝ አንቀጥቅጥ የሆነ ከዛም ወደ አገዛዝ አንበርክክ የሚሸጋገር ሁሉንም ህዝብ የሚመለከት በአንድ ጊዜ በአዲስ አበባና በአገሪቱ ባሉ ሀያ ሰላሳ ከተሞች የሚቀጣጠል ነው። ምና ከዛ በኋላ ደግሞ በስሜት አይደለም በሶሻል ሚዲያ ብቻ አይደለም በእቅድ የሚመራ ነው። አስቀድሞ በተጻፈ እቅድ የሚመራ ነው የምናደርገው ሂደቱን እኛ ወስነን ነው የምንጀምር ሂደቱን ብቻ አይደለም። የሚገኘው ውጤት ምንድን ነው የሚለውን አስቀድመን ተነጋግረን ተማምነን የኢትዮጵያ ሕዝብ በኛ የራስ መተማመን ስሜት እንዲኖረው አድርገን ምናካሂደው እና እኛ እየፈለግነውና እየተዘጋጀንበት ያለው ህዝባዊ ቤተኝነት ገና አልተጀመረም። በሀገሪቱ ያለውን ቀውስ በተመለከተ አስተያየታቸውን ከሰጡ ፖለቲከኞች ውስጥ የኦፌኮ መረራው ጉዲና አንዱ ናቸው። ብልጽግና ሰላሙ እየተሻሻለ ነው የሚለው ተራ ፕሮፓጋንዳ ነው የሚሉት ፕሮፌሰር መረራም አሁን ሀገሩ በተለይም ኦሮሚያ ቀውስ ውስጥ ናቸው ሲሉም ይገልጻሉ። እየታገስን ያለነው እሳት ላይ ቤንዚን ላለማርከፍ ከፍከፍ ብለን እንጂ ነገሩ እየተባባሰ ነው የሚሉት የኦፌኮ ሰው የሰላማዊ የተቃውሞ እንቅስቃሴ በመዘጋት ሁኔታ ውስጥ ያለነው ሲሉም ይገልጹታል። ከጥቂት ዓመታት በፊት የተቃውሞ ሰልፍ ተሞክሮ ነበር። ነገር ግን ማፈን ነው የተጀመረው። በዚህ ተስፋ የቆረጠው ወጣት ፖለቲካውን ወደ ጫካና መሳሪያ ወስዶታል። ዛሬ በአማራና ኦሮሚያ ክልል ጫካዎች ውስጥ መቶ ሰዎች ገብተዋል እያሉ አስረድተዋል። የቆሱን ሁኔታ ቁጭ ብለን ለማየት የማንችልበት ሁኔታ ላይ ስለደረሰ አብዛኛው ኦሮሚያም አብዛኛው ኢትዮጵያም በምን ሁኔታ ውስጥ እንደሚኖር እንዳለ ከፕሮፓጋንዳ ባለፈ ይታወቃል ማለት ነው። ተሻሻለ ሳይሆን እየባሰበት እንደመጣ ሰላማዊ ሰልፍ ይቅርና ሰው በቤቱ ውስጥም አንዳንድ ነገሮችን ማድረግ እየቸገረው እንደመጣ የዛሬ እኮ አምስት ዓመት ስድስት ዓመት ሰባት ዓመት ለምሳሌ አብዛኛው የኦሮሚያ ጫካዎች ለምሳሌ ሰላማዊ ነበሩ። የአማራ አካባቢ ለምሳሌ ሙሉ በሙሉ በሚቻልበት ደረጃ ጥይቶች እንደዚህ እንትን የሚደረጉበት አልነበሩ። ፖለቲካውን ጫካ ገባና በፖለቲካ ስርዓቱ ላይ እሷ ቁሳ የቆረውቶ ወጣት እኮ የት እንዳለ ይታወቃል። አሁን ብዙ በአንዳንድ ቦታዎች በመቶ ሺዎች በሚሺዎች የኢትዮጵያ ጫካዎች በተለይ አማራና ኦሮሞ ኦሮሚያ አካባቢ ሲ ኦነግና ኦፌኮ ትናንት የሽመልስ አብዲስ አስተዳደር በቀጠለው ጦርነትና ሀገራዊ ችግሩ ዙሪያ ሊያነጋገሩት በተለይም በኦሮሚያ ክልል ሁነት ላይም ለማወያየት ደብዳቤ ጽፈናል ማለታቸው የሚታወስ ነው። የኦፌኮ ሰው ምናልባትም መንግስት ይሰማ ከሆነ ብለን ያቀረብነው ጥያቄ ነው ባይ ናቸው። የፋኖ ኃይሎች በጉዞ ላይ በነበሩ የመንግስት አካላት ላይ ጥቃት ማድረሳቸው ተገለጸም። ባህር ዳር ላይ ለስብሰባ የተቀመጠው ብልጽግና ደግሞ ፋኖ ለሁለት ዓመት የተቆጣጠረውን ወረዳ መከላከያ መልሶ ተቆጣጠረ የሚል መግለጫ አሰራጅቷል። የሀገሪቱ መሪ ሸለቆ ለሸለቆ አባይ ሲሉ ሲያጣጥሉት የሰነበቱት ኃይል ከሰሞኑ ወታደራዊ አዛዦች ደግሞ በመቶዎች ገደል ናቸው ወዘተ እያሉ ነው ሲገልጹት የሰነበቱት። ዛሬም የክልሉ የብልጽግና ሹማምንት ባህር ዳር ላይ እምርታ ተአምራዊ ብልጽግና የሚል ያለቆቻቸው ያለውን የመላላክ ጥበብ ስልጠና እየወሰዱ በሚገኙበት ወቅት ያወጣው ሪፖርትም ሸለቆ ለሸለቆ እንደሚሉት ያለ አልሆነም። ለሁለት ዓመታት የፋኖ ኃይሎች ይዘውት የነበረው ወረዳን የመከላከያ ሰራዊቱ ተቆጣጠረ ሲላሳውቋልና የሰሜን ወሎ አይና ቦግና በጥምር ጦሩ እጅ ስር ገብታለች የሚል የእርስ በርስ ጦርነቱን ወደ ቦታ ተያዘ ተለቀቀ የተለመደ ቅስቀሳ አሸጋግሮታል። እንዲህ እየተባለ የሚደረገው የክልሉ ጦርነት ከቀጠለባቸው አካባቢዎች ውስጥ ይኸው የሰሜን ወሎ ዞን የተለያዩ ስፍራዎች ይጠቀሳሉ። ያገዛዙ ሰራዊት በከባድ መሳሪያ ድብደባና በሌሊት ጭምር ዘመቻዎች ላይ ያተኮረ ሲሆን የፋኖ ኃይሎች ደግሞ የደፈጣና ድንገተኛ ጥቃቶችን እያደረሱ ናቸው። ባለፉት ሁለት ቀናት በቆቦ ወረዳ ውስጥ የነበረው ውጊያ ዛሬ ዋጃ አካባቢ ጠንከር ብሎ መካሄዱ ሲሰማም የብልጽግናው መንግስትም በዚሁ ቀጠና ተደጋጋሚ የከባድ መሳሪያ ድብደባዎችን ማከናወኑ ታውቋል። በሰሜን ጎንደር ዞን አጅር ጃንአሞራም እስከ ዳባት አንድ ሳምንት ለተጠጋ ጊዜ ሲደረግ የሰነበተው ውጊያ በኋላም ወደ ስፍራው አቅንተው የነበሩ የመንግስት የአካባቢ የጸጥታ አመራሮች ተሽከርካሪ ላይ ጥቃት መድረሱ ሲገለጽ የደረሰው ጉዳት ግን በውል አልታወቅም። በዛው በጎንደር ቀጠና እብናት ቅርብ ርቀት በመንግስት ኃይሎች መገኛ ካምፕ ላይ እየተከፈተው ተኩስ ግን በርከት ያሉ የጸጥታ ኃይሎችን ለጉዳት የዳረገ ነው ተብሏል። የክልሉ የርስበርስ ጦርነት እንዲህ ባለ ሁኔታም ተያዘ ተለቀቀ፣ ሽምቅ ጸረ ሽምቅ እየተባለ በሁለቱ ወገን ያሉ ኢትዮጵያንም እያለቁበት፣ ማህበረሰቡም ለሁለንተና የመስቀልቅል እየተዳረገበት ቀጥሏል። ይህንን ህዝብ ተላላኪነህ እያሉ ይመሩት ዘንድ ወደ ክልሉ የተላኩ የብልጽግናው አገዛዝ ተላላኪ ዎች ደግሞ ባህር ዳር ላይ በመደመር መንግስት እይታ የዘርፎችን ምርታ የሚል አብይ አህመድ ከሰሞኑ አዲስ አበባ ላይ የሰጡትን ስልጠና ወደ ሌላኛው አመራር ሊያወርዱ ተቀምጧል። በአማራ ክልል የመከላከያ ካምፖች በተቋቋሙበትና የመንግስት ሰራዊት በተቆጣጠራቸው ከተሞች ዙሪያ የሚፈጸመው አሰቃቂው ጥቃት ይላል ቢቢሲ ያወጣው ዘገባ። ከ8 እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸውም ያመለክታል። በዓለም አቀፍ የመገናኛ ብዙሀን ፊት የሚወጣው የብልጽግና ኢትዮጵያ ጾታዊ ጥቃትን፣ ማስራብን፣ መክበብን በራስ ዜጋ ላይ መፈጸምን የሀገሪቱ መንግስት የጦርነት ፖሊሲዎች ናቸው የሚል ሆኗል። ቢቢሲ ለዓለም ሕዝብ ያደረሰው የዛሬው ሪፖርትም ይህንኑ ያሳያል። በእርግጥ እንደ ዴይሊ ሜል እና ሌሞንድ ያሉትም ይህንኑ አስተጋብቷል። ከአዲስ አበባ የሚታተመው ሪፖርተር መጽሄት ከወራት በፊት በወጣው ሪፖርቱ በአማራ ክልል ጎንደር ወረታ አካባቢ ብልጽግና በላካቸው ወታደሮች የተከሰተውን አንድ ሁነት ዘግቦ ነበርም። በክልሉ ወረታ ከተማ ኗሪ የሆነችና በቅርቡ ትዳር መስርታ ልጅ ያፈራች ሴት በሴቶች በደቦ ተደፍራለች በማለት በከተማ አስራ አንድ የመከላከያ ሰራዊት አባላት ይችኑ ሴት በተለያየ ጊዜ እየተፈራረ ያደረጉ በደቦ እንደደፈሯት ምንጩን ዋቢ አድርጎ የዘገበው ሪፖርተር አሁን ተጎጂዋ የአእምሮ መቃወስ አጋጥሟት ሃይማኖታዊ ድጋፍ ወደምታገኝበት ቦታ መሄዷን መግለጹም ይታወሳል። ዛሬ ደግሞ ቢቢሲ የመከላከያ ሰራዊቱ ካምፕ በመሰረተባቸውና በሚቆጣጠራቸው ከተሞች አካባቢ የተፈጸሙ ድርጊቶችን ተጎጂዎችንና የሕክምና ባለሙያዎችን አነጋግሮ ያቀረበው ሪፖርት መነጋገሪያ ሆኖ ውሏል። ስሟን እናት ያላትና የቀየራት ተጎጂ ሶስት ወታደሮች የቤት ለቤት ፍተሻ በሚል ወደ ቤቷ ገብተው ያ የደረሱባትን ገልጻለት አለች የ21 ዓመቷ የደቡብ ጎንደር ወጣት በሃይማኖቷ በተክሊል የማግባት ህልም የነበራት ቢሆንም የ8 ዓመት ዕድሜ ባላት የእህቴ ልጅ ላይ መሳሪያ ደቅ ነው ፊትለፊት ጥቃቱን አደረሱብኝ ስትልም ትገልጻለች እንዳይጎዱ ተማጸንኳቸው ታቦታትን እየጠራሁ ለመንኳቸው ግን ልባቸው አልራራም። አበላሹኝ ቢገድሉኝ ይሻላ ነበር፣ ስትልም ትቀጥላለች። ጥቃቱ ከተፈጸመባት ከአንድ ወር በኋላ የደረሰባትን የአእምሮ ቁስለት ለማምለጥም መንደሯን ለቃ ተሰዳለች። ከዛ ግን ከጥቃቱ መጸነሷን ተረድታለች። እንዳታቋርጠው ነገር ጊዜው አልፎበታል። ለእናቴ ልቆየላት ብዬ ተውኩ፣ ትላለች። አሁን ይቺ ወጣት ከማታውቃቸው ወታደሮች የሴት ልጅ ባለቤት ነች፣ ሲልም ቢቢሲ ዘገባውን ቀጥሏል። የ18 ዓመቷ የምዕራብ ጎጃም ነዋሪ ትግስት ደግሞ ሌላኛዋ ነች። ምሽት አካባቢ ከስራ ወደ ቤት ስትመለስ ሶስት ወታደሮች መንገድ ላይ አድፍጠው እንደጠበቋትና እዛው መንገድ ላይ በደቦ እንደደፈሯትም ትናገራለች። ቤተሰቦች ስቆይባቸው እኔም ፍለጋ ሲወጡ መንገድ ዳር ወድቅ ያገኙኝ ስትልም ታስታውሳለች። አፋፍሰው ወደ ጤና ጣቢያ ወሰዱኝ እዛም ለአምስት ቀን ቆየው ስትል የምትናገረው ትዕግሥት በተስፋ መቁረጥ ውስጥ ሆናም ራሷን ለማጥፋት በተደጋጋሚ ብትሞክርም ቤተሰቦቿ ግን በጊዜ ደርሰው እንዳተረፏት ለጣቢያው አስረድታለች። ሰላም የተባለች የሰሜን ጎሎ ዞን ወጣትም የኮሌጅ ትምህርቷን ተምራለች። በዞኑ በሚገኝ አንድ ከተማም የቀን ስራ ፍለጋን በወጣችበት ሰኔ 2017 ስራ እንቀጥርሻለን ብለው በወሰዷት ሁለት ሲቪል ወንዶች በቡድን ተደፍራለች። ከቤት እንኳናት ወጣም የሚሉት ሐኪሟም መረጋጋት የላትም የሚረዳት ሰውም የለም ሲሉ የደረሰባትን ጉዳት ይናገራሉ። ቢቢሲ በ43 የክልሉ ጤና ጣቢያዎች ውስጥ ብቻም ወደ 2700 የሚጠጉ ሴቶች መሰል ጥቃት ሪፖርት ማድረጋቸውን ይገልጻል። ይህ ግን አ ት በመቶ ብቻ የጤና ጠቋማት የተገኘ ሪፖርት መሆኑን ያክላል። ከተጎጆዎች ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት ሳቢያ በአባል አዘር በሽታ ሲያዙ በርካቶች ደግሞ ለእርግዝናና ለከባድ ስነልቦና ቀውስ ተዳርገዋል ሲልም ያብራራል። ፓርቲው ምርጫ ቦርድ አሳልፎታል ያለውን ውሳኔ ተቃወመ። የብልጽግናው ተቋም እናት ፓርቲን ከቅንጅቱ እንዲሰረዙ ውሳኔ ማሳልፉ ተነግሯል። በቅርቡ አምስት የፖለቲካ ፓርቲዎች ማለትም ኢህአፓና መኢአድን ጨምሮም ትብብር ለኢትዮጵያ አንድነት ያሉትን ቅንጅት መመስረታቸውን ማሳወቃቸው ይታወሳል። ነገር ግን እናት ፓርቲ ከቅንጅቱ እንዲሰረዝ ምርጫ ቦርድ ውሳኔ ማሳለፉ ተገልጿል። እናት ፓርቲ በመግለጫው መስከረም 10 2018 3 የብሔራዊ ምርጫ ቦርድ ተወካዮች በተገኙበት ትብብር ለኢትዮጵያ አንድነት መመስረቱን አስታውሷል። እነዚሁ የቦርዱ ተወካዮች በታዛቢነት በታደሙበት ጉባኤም በእለቱ የቅንጅቱ ምስረታ መፈጸሙንም አስረድቷል። ነገር ግን የምርጫ ቦርድ ባለፈው ህዳር 5 ማለትም የሰባተኛው ዙር ምርጫ ምዝገባ ጥሪ ለማድረግ ሁለት ቀናት ብቻ ሲቀረቡ ለፓርቲያችን እንዲደርስ ባደረገውና ለቅንጅቱ አባል ፓርቲዎች በተጻፈ አምስት ገጽ ደብዳቤ ላይ የአራቱ ፓርቲዎች ቅንጅት ምስረታ ሲጸድቅ እናት ፓርቲ ያስገባው ሰነድ የተሟላ አይደለም በማለት ፓርቲያችንን ከቅንጅቱ አባልነት ሰርዟል ሲል አሳውቋል። ቦርዱ የሰጠው ይህ ምክንያት ተቀባይነት የሌለው ነው። ለ14 ወራት ፓርቲውን ለማፍረስ ሲደረግ የከረመው ጥረትና ቦርዱ በአጋፋሪነት ሲመራ የነበረው የህንኑ ተግባርን ለማስፈጸም በቅድ የተሰራ መሆኑን ለህዝባችን ይፋ ማድረግ እንፈልጋለንም ብሏል። ባለፉት አስራ አራት ወራት ፓርቲውን ለማፍረስ ተሰርተዋል ያላቸውን ተግባራትንም ዘርዝሮ አስቀምጧል። እኛም ከቅንጅቱ ተሳትፎ በማግለል እንቅስቃሴያችንን ለመገደብ የሚደረገው ጥረት አይቻልም ሲልም ነው የገለጸውም። የሩሲያ ጦር ዩክሬን ላይ በከፈተው ጥቃት 26 ሰዎች ተገደሉ። የሀገሪቱ ጦር ዛሬ በዩክሬን ምዕራባዊ ግዛት ቴርኖፒል ከተማ ላይ በከፈተው የድሮን ጥቃት ነው ይህ ጉዳት ያጋጠመው። በትንሹ 73 ሰዎች ቆስሏልም ተብሏል። የዩክሬን ባለስልጣናት እንደገለጹት ከሟቾቹ ሶስቱና ከቆሰሉት 15ቱ ላካለመጠን ያልደረሱ ህጻናት ናቸው። ባለስልጣናቱ አክለው እንደተናገሩት ከሆነ የሩሲያ ጦር የዩክሬንን የተለያዩ አካባቢዎች ለመደብደብ ዛሬ 476 ሰው አልባ አውሮፕላኖችን አዝምቷል ስምንት ሚሳኤሎችንም ተኩሷል። የሩሲያ ጦር በቅርብ ሳምንታት ውስጥ የዩክሬን ርዕሰ መዲናን ኬብን ጨምሮ በተለያዩ ከተሞች በርካታ ሰዋል በአውሮፕላኖችና ሚሳኤሎችን በመጠቀም የሚያደርገውን ድብደባ ማጠናክሮ ቀጥሏል። በሳምንታት ውስጥ በርካታ ሰዎች ሲገደሉ ደግሞ የዛሬው ከፍተኛ እንደሆነ ተገልጿል። የዛሬው ድብደባ የደረሰው የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ የቱርክን ዲፕሎማሲያዊ ድጋፍ ለማግኘት አንካራ በሚገኙበት ወቅት ነው። ፕሬዝደንት ዜሌንስኪ ከቱርክ አቻቸው ሬሲፕ ጣይብ ኤርዶሃን ጋርም ተነጋግሯል። ለዩክሬንም ለሩሲያም ወዳጅ የምትባለው ቱርክ የሁለቱ ሀገራት መንግስታትን ለመሸምገል ከዚህ ቀደም ያደረገችው ሙከራ ለውጤት አልበቃም። ቱርክ ከሁለቱ ሀገራት ጋር በባህር ትዋሰናለች። የሆነው ሆኖ የአሁኑ የሩሲያ የድሮን ጥቃት መሰንዘሩ የተሰማው ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ ሩሲያና ዩክሬንን ለማግባባት በሚል ባለ 28 ነጥብ የሰላም እቅድ ማረቀቃቸውን እየገለጹ በሚገኙበት ተመሳሳይ ወቅት ነው። የተወደዳችው የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።